ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ? ዛሬ የእኔ ቀን ነው። እኔ የዛሬ ፕሮግራሜ ቆንጆ የቡና የባቄላ እሸት፣ የበቆሎ እሸት እና አተካኖ ይሆናል። ቡና ቁርሴ ነገር ግን አባትና እናቴም ደግሞ ይመጣሉ። አተካኖ ብዙ ሰዎች በቆጮም በቡላ ይሰሩታል። እኔ በቡላ ነው የምሰራው። የጾም የፍስክ ካላችሁ የጾም አተካኖ ቡላ እንዴት ተደርጎ እንደሚሰራ በቀላሉ አሳያችኋለሁ። በጣም ነው የሚጣፍጠው እጅጉን። በጣም ያው አተካኖ ነው በስልጤ በሀላባ በከምባታ የባህላዊ ምግባቸው ሲሆን እኛ አጉራጌዎች ደግሞ ባህላዊ ምግባችን ቆጮ በክትፎ ነው። ብዙ ሰዎች አተካኖ በቆጮ በአይብና በቂቤ አድርገው ይሰሩታል። ብዙ ሰዎች ደግሞ በቡላና በጎመን እንዲሁም በቂቤ ቡላ ጎመን ቂቤ አድርገው ደግሞ ይሰሩታል። አይቤ ሳይገባ እኔ የምሰራው አሁን ቡላ በጎመኑ ሲሆን ታዲያ የጾም አተካ ነው። እንዴት እንደሚጣፍጥ እንዳትጠይቁኝ። ነገር ግን ይሄ የሶስቱ ሀገር ባህል ሲሆን እኛ ሀገር ግን ምን ብለን እንጠራዋለን? እርግፉን ብለን እንጠራዋለን። እኛ ጉራጌዎች እርግፉን ብለን እንጠራዋለን። አመልካቾቼ አተካኖ ለመስራት የሚያስፈልገን ምጣድ ወይም ሰፋ ያለ ድስት ወይም መጥበሻ። እኔ ይሄ ሰፋ ያለ መጥበሻ እጠቀማለሁ። ወይ ማለት ነው፣ ቡላው ላይ በድስት ዘፍዝፌው ስለነበረ ውሃውን እያቀላለልኩት ነው። ቡላው እንደዚህ ማለት ነው። በእጃችሁ ድፍት ለማድረግ ነው፣ መጥበሻ ላይ ምትመለከቱት ማድረግ ነው ያለባችሁ። ከ ከዛ ምንም ማረፍ የለባችሁ። ቡና እስኪበስል በሁለት ማማሰያ ወይም በአንድ ማገላበጥ አለባችሁ። እናንተ ይሄ ካንሰር ያመጣል ብሎ አንዱ ዩቲዩብ ላይ ሰማሁት። ይሄ ፕላስቲክ ካንሰር ያመጣል እና አትጠቀሙት ሲል ሰማሁት። ልበል እንዴ እንደዛ በውድ እየገዛን ካንሰር። ያው ሌላው ደግሞ ቡላና ቆጮ ማታቁት ከሆነ ሰው ይግዛላችሁ፣ ምክንያቱም ሁሉም ሰው ባለሙያ ነው ማለት አንችልም። እም ብዙ ነገር እያየሁኝ ስለሆነ ነው። ቲክቶክ ላይ ማለት ነው ማይደረግ ነገሩ ሁላ ሲደረግ እያየው ነው። እኛ ቤት እንሰር በብዛት ነው የሚፋቀው። እናቴ አስራ አምስት ዓመት ጉድጓድ ውስጥ የተቀበረ ቆጮ አላት እነዛ ቁጮች የሚወጡት ድርቅ በሚመጣ ሰዓት ረሃብ እና ደግሞ የፈርድ ተብሎ ነው የሚቀመጠው በጉራጌ ሀገር። እና ድርቅ ሲመጣ ለዘመድ የሚሰጥ ሰርግ ሲመጣ ከጉርጓዱ ወጥቶ ለዘመድ የሚሰጥ እንዲሁም ለቅሶ ሲመጣ ለቤተሰብ የሚሰጥ ቆጮ ነው እና አስራ አምስት ዓመት ነው፣ በየአመቱ እየተከፈተ ይጨመርበታል። ነው። እዩት እዩት፣ አበሳሰሉ እዩት። ይሄውን እንደነገርኳችሁ በጥብስ ስጋ በዱለት በክትፎ በቅቅል ስጋ አድርጋችሁ የቅቅሉ መረቅ ማለት ነው፣ ተደፍቶበት በማንኪያ መረቁ ታዲያ ቆንጆ መረቅ ሚጥሚጣ ያለው ቂቤ ያለው። እንዲሁም ደግሞ በጎመን ይሰራል፣ ባይቢ ይሰራል። በቂቤና በሚጥሚጣ ታሽቶ ይበላል። ያው ብዙ አይነት አሰራር አለው። እና ይሄ አተካኖ ብለው ይጠሩታል። ከምባታ፣ ስልጤ፣ ሀዲያ የባህል ምግባቸው ነው። እኛ ደግሞ እርግፎን ብለን ነው የምንጠራው። እኛ ጉራጌዎች እርግፎን እንለዋለን። ሶ በአተካኖ እንያዘው። የሲዳማም ባህላዊ ምግብ መሰለኝ። አይ የሲዳማ ምንድን ነው ባህላዊ ምግባቸው? መብሰሉ በምን መሰላችሁ ቢታወቀው ይሄ ነጭ ነጩ ነገር ይታያችኋል። ቡላ ነው ይሄ ማለት ነው። ነጭ ነጩ እንዳለ እስኪ ጠፋ ድረስ ሲበስል እራሱ ከለሩ እየቀየረ እየቀየረ እየቀየረ ነው የሚመጣውና ይሄ በቃ ጥፍት ስኪል እናንተ እሳት ቀንሳችሁ ማማሰል ብቻ። ስፖርተኛ ባል ካላችሁ፣ ጉልበት ያነሰው ባል ካላችሁ፣ ጠዋት ጠዋት ማታ ማታ ስራ ማይሰራ ባል ደክሞት እየተኛ ካስቸገራችሁ ሴቶች ይህንን ሰርታችሁ አብሎት ለባላችሁ እንቃ አማራጭ የላችሁ። ይህ የበላ ወንድ ስራ ሲሰራ ነው የሚያድረው ማታ እቤት ገብቶም ማለት ነው። እና የኔ ወድ ባሌ ደከመ አይሰራም። አንዳንድ ሴቶች ባላቸውን ሳያበሉ ሳያጠጡ ሳይንከባከቡ ባሌ ደካማ ነው ብለው የሚያወሩ አሉ። ምን አባል። ከልጆቹ ሽኩል ብጣሽ እንጀራ እየሰጠሹ ደግሞ ደግሞ ማታ ስራ ይስራ። መተዛዘም የሚባል ነገር ይኖራችሁ፣ እንጂ ሴቶች ጓደኞቼ ደካማ ነው እያላችሁ አታውሩ። ለባላችሁ ከልጆቻችሁ ራሱ የተለይ ምግብ ነው ማቅረብ ያለባችሁ። እግዚአብሔርን ምን ሆናችኋል? በቃ መንከባከብ አለባችሁ። ተለየ ምግብ የጎመኑን ቅጠል ጠርቤ በውሃ እንደዚህ እጥብ አደረግኩትኝ። ከዛም በኋላ ዘይት መጥበሻ አድርግ ያለው ሰው እርግፎኑ የሰራውበት መጥበሻ ማለት ነው። እርግፎኑ የምትሰሩት በማይዝ መጥበሻ መሆን አለበት። በነገራችን ላይ የሚይዘው መጥበሻ ለእርግፎን አይሆንም፣ ግዝር ያደርግባቸዋል። ስለዚህ እንደዚህ አይነት መጥበሻ ነው የሚያስፈልጋችሁ፣ የውጭ ማለት ነው። ዛሬ አረንጓዴው ላይ አይደለም፣ ቡና ማፈላው በረንዳ ቴራዚዩ ላይ ነው ማነጣጥፈው። እና ያው የጾም ወቅት ነው፣ እስከ ዘጠኝ ነው የሚጾመው፣ እኔ እስከ ስድስት ነው የሚጾመው። ያው ይሄ ይመስላል ማለት ነው። ቡናዬን እንግዲህ ቀጤማዬን ጎዝጎዝ አድርጌ ያው ቴራዚዩ ላይ ይሄ በሚመልኩ በሚመስል መልኩ ቡናዬን አቀራርባለሁ። ደስ አይልም ወኔ። ይሄ በቃ ፍላጎቴ ምናምን አይታይብኝም። እንዴት ደስ የሚለኝ ነገር! የእውነት እድሜ ሲገፋ ነው መሰለኝ፣ ብዙ ጫጫት ያለበት ቦታ አጠልቻለሁ። ብዙ ሰው የተሰበሰበበት ቦታ አስጠልቶኛል። ከራሴ ጋር ማውራት፣ ራሴን ማዳመጥ፣ ረጋ ማለት፣ ሪላክስ ማድረግ በዚህ ሰዓት የምመኘው። ለምንድን ነው ግን ገና ሰረቼ ሮጬ ሳልጠገብ እንደዚህ አይነት ስሜት? ኦ ማይ ጋድ አስባሽታል እዛ ጋ ትራሱ ጋር አንድ ጓደኛ፣ እዚኛው ትራስ ላይ አንድ ጓደኛ፣ እኔ ከመሃል ቡና እያፈላሁ ደስ ይላል፣ በእናታችሁ። በነገራችን ላይ እኔ ስግብግቦኛ አይደለም፣ ቢኖረኝ ደስ ይለኛል፣ ነገር ግን ስላልኖሩም ችግር የለብኝም፣ ደስተኛ ነኝ በህይወት አ ከመጥፎ ሲቅር ይበላል። ጎመኔ ጥብስ ስላለልኝ በዚህ መልኩ ወሬን ቀይርና ሽንኩርትና ነጭ ሽንኩርቴን ጥብስ ይሄ ሽንኩርት ነው። ይሄ ነጭ ሽንኩርት ነው። ሌላ ነገር የለውም። ይሄ ሚጥሚጣ ነው። ይሄ ጨው ነው። ይሄ ደግሞ የጠበስኩት ጎመን ነው። አሁን እንደምትመለከቱት ጨው በደንብ አድርጌ ያለው ሚጥሚጣ አድርጌ ያለው ውሃ አድርጌበታለው። ምክንያቱም እርግፎኑ ምንም አይነት ነገር ስለሌለው ቡላው ሰው ጨውንና ሚጥሚጣው እርግፎኑን ያዋህድልናል፣ ያጣፍጥልናል። ለዛ ነው ትንሽ በዛ ያደረኩት ማለት ነው። ውሃ ደግሞ አድርጌበታለሁ ምክንያቱም ሁሉም ቦታ እንዲዳረስልኝ ወይም ደግሞ ለስለስ እንዲል ማለት ነው። በዚህ መልኩ ይሄን የመሰለ አተካኖ ወይም እርግፎን መስራት እንችላለን ማለት ነው። በጥንቃቄ ከሰራችሁት ፍሪጅ ውስጥ ለብዙ ጊዜ እያስቀመጣችሁ አሞቃችሁ መመገብ ትችላላችሁ። ምንም አይነት ማዳበሪያ ያሌለው ንጹ ቡላ እዚህ ላይ ምን እንደሚጨመር ታውቃላችሁ? ቂቤ ነገር ግን ጾም ነው። ደቃቅ ጥብስ ስጋ የቅቅል መረቅ መጨመር ይችላል ይሄ ለስፖርተኛ ባላችን አብሎት ወይም ደግሞ ባሌ ማታ ማታ ዝም ብሎ ነው የሚጋደመው እምትይ ሴት ካለሽ ይሄንን ጧት ጧት ሲነሳ አብዩ በምን አቅሙ ይውጣ እንዴ በምን አቅሙ ከዛ አንድ ጎረቤቴ ወልዳለች አራስ ናት ለሷም ይሄዳል ማለት ነው ቂቤና ጉራጊ አይተማ ይሄ ለኛ ይሄ ደሞ ለአራስ አለ ሰጂ ባቴና አለ እሱ

የሚገርም ነው ቀኑ እንደ ሳምንት ሳምንቱ እንደ ወር ወሩ እንደ አመት እየሮጠ እድሜያችን እየሄደ ወደ ራሳችን እያሰብን ከነበርንበት ትዝታዎች ፈገግ እያስባለን በጥሞና ስናስታውሰው የዛሬ አመት የነበርኩበትን ሳስታውስ የዛሬ ሁለት አመቱን ሳስታውስ እንዴት ደስ ይላል እያንዳንዱን እርምጃዬ ነገር ያስደስተኛል፣ ደግሞም ያስቀኛል። በነገራችን ላይ ለዚህ አጫጭሽ ቡና ፍልቼ ቁጭ ስል ወይኔ ማስባቸው እኔ አጠገብ ሰው ኖሮ ምንድን ነው ብታስቢ ብሎ ቢጠይቀኝ አንጀት እስኪ ቆስል ነበር የሚስቀው በቃ የሆንኩትን ደስ ይላል። እያንዳንዷን ነገር ላይፌ ወደዋለሁ። በነገራችን ላይ ደስ የሚል ማይልም ሞልቶኛል እኮ ባሳለፍኳቸው፣ ነገር ግን ያስቀኛል በቃ